ሰላም የሀረር ግሎባል ኔትወርክ ተከታታዮቻችን የሳምንታዊ ሾውቢዝ ፕሮግራማችንን ጀምረናል። በሳምንቱ የተከናወኑ ዋና ዋና በመዝናኛው ዓለም የተከናወኑ ጉዳዮችን የምንዳስ ይሆናል። እንዲሁም በአሜሪካዊ የቦክስ ኦፊስ የፊልም ደረጃ ከአንደኛ እስከ አምስተኛ ያሉትን እንቃኛለን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ በፍጥነት ሊደርሱ ያድርጉ። ከበርካታ ጊዜያት በኋላ አዲስ የሙዚቃ ድምፅ አዲስ ስልት ባህልና ወግ ልማድ የኢትዮጵያ ባህላዊ አለባበስ ጎልቶ የታየበት ድንቅ የሙዚቃ ስራ። በርካቶችም አዲሷ ጂጂ ብለው አሞካሽተዋታል። ተዋታል የማርያም ቸርነት ትባላለች፣ ጎልታ የምትታወቅበት በመድረክ ስሟ የማ ሲሆን የስሟን የመጀመሪያ ሁለት ፊደሎችን በመውሰድም የማ የሚል ቅጽል ስምም ሰጥተዋለች። የመጀመሪያ አልበሟ ሀገር በቀል የሆነውን የሙዚቃ ትውፊትና ባህል ከሰሜን አፍሪካ የሙዚቃ ስሪት ጋር በማዛመድ የተሰራ መሆኑ ይነገራል። የማርያም ቸርነት የተወለደችው በአዲስ አበባ ቀበና በሚባል አካባቢ ነው። በቤተሰቦቿ ውስጥም ሶስተኛና የመጨረሻ ልጅ ስትሆን የማ የመጀመሪያ ደረጃ ትምህርቷን የተማረችው ቅድስተ ማርያም ካቶሊክ ትምህርት ቤት ሲሆን፣ ሁለተኛ ደረጃ ትምህርቷን በፊቸር ትምህርት ቤትና በማክሚላን አካዳሚ ተከታትላለች። በትምህርት አቀባበልም ጎበዝና ውጤታማ ከሚባሉ ተማሪዎች መካከልም የምትመደብ ነች። ከልጅነቷ ጀምሮ ሙዚቃ ማዳመጥም ሆነ በጣም ደስ የሚላትና አብዛኛውን የምታዳምጠውም የእንግሊዝኛ ዘፈኖች ነው። በተለይ እንደ ኤሮፓያን አቆጣጠር በ1990ና በ2000 አካባቢ የወጡ እንግሊዝኛ ዘፈኞችን ማዳመጥ በጣም ያዝናናታል። አልፎ አልፎ ዘመናዊ የሚባሉ የአማርኛ ዘፈኖችንም ታዘወትራለች። የሙዚቃ ጅማሯ በተመለከተም የሁለተኛ ደረጃ ትምህርቷን ካጠናቀቀች በኋላ ክለብ ተቀላቅላ መጫወትም ስትጀምር የተሰጠውት ለዚህ ሙያ ነው ብላ በማመን ልገፋበትም ወደደች። በመድረክ ስራዋም በባንድ ደረጃ ሙዚቃ መጫወት የጀመረችው በሰባዎቹ አካባቢ እየተዜሙ የእንግሊዝኛ ዘፈኖች ምርጫዋቸው ነበሩ። ከአማርኛ የጋሽ ባህታ ገብረ ህይወትና የጅጋጆሽ ባባ ዘፈኖችም ትጫወታለች። የድጋ ሰው አልበሟ ከማውጣቷ በፊትም ከህዝብ ጋር በይበልጥ የምታወቀው ስሯ የሀገራችን አንጋፋና ታዋቂ ሙዚቀኞች ከሆኑት ከነ ጸጋዬ እሸቱ፣ ንዋይ ደበበ፣ ሰርጸ ፍሬ ስብሀትና ሀይል እየታደሰ ጋር ቅኔ ነው ሀገሬ የሚል ህብረት የ የሰሩት ሙዚቃ ከህዝብ ጋር በተወሰነ መልኩ አስተዋወቋታል። አሁን ተወዳጅነት ያተረፈችበት አዲስ ባወጣችው የደጋ ሰው አልበምም ለህዝቡ አድርሳ ተወዳጅነትን አተርፋለች። አልበሙን አጠናቆ ለሙዚቃ አፍቃሪያን ጆሮ ለማድረስ ሁለት ዓመት ያህልም ወስዶባታል። አልበሙን ለማጠናቀቅም ባለቤቷና ፕሮዲሰሯ መኪና እስከ መሸጥ መስዋዕትነትም ከፍሎ ነበር። በአልበሙ ከሀገር በቀል የሙዚቃ መሳሪያዎች መካከል ቱም፣ መሰንቆ ማይራ እና ዴታ በአልበም ውስጥም ተካተዋል። እነዚህ የሙዚቃ መሳሪያዎች አኮርዲዮንና ፖርቹጊዝ ጊታር የመሳሰሉት የአውሮፓ ሙዚቃ መሳሪያዎች ጋርም ተዋህደዋል። የደጋ ሰው የሙዚቃ አልበም እሁን ያደረገው የሙዚቃ መሳሪያዎች የግጥምና የዜማ ውህደት ብቻ አይደለም፣ የየማና የኢዩኤል የስድስት ዓመት ትውውቅ ጭምር ነው። ኢዩኤልና የማ የተዋወቁት ኢትዮ ካርቴት የተሰኘ የኢዩኤል ባንድ በራማዳ ሆቴል በሚጫወትበት ወቅት ነው። በጊዜው ከኢዩኤል ጋር የምትጫወተው ሙዚቀኛ ወደ ሌላ ሀገር መሄዷን ተከትሎ ነበር የማ ባንዱን የተቀላቀለችው። የማ በወቅቱ ትጫወት የነበረው ሸራተን አዲስ ሆቴል ኦፊስ ባር ነበር። የማናዩኤል ከልጅነታቸው ለሙዚቃ የተለየ ስሜትና ፍቅር እንደነበራቸው ማስታወቋል። ሁለቱም የሙዚቃ አድባር ስትጠራቸው የዝሆን ጆሮ ይስጠኛላሉም። ለሙዚቃ ጥሪ አቤት ቢሉም ጉዟቸው ግን ለየቅል ነበር። የማ አባቷ አቶ ቸርነት ከበደ የዜማ ላስታስና የክላሲክ ባንዶች በባለቤትነት ያስተዳድሩ ነበር። እነ ኤልያስ መልካ፣ ዳግማዊ አሊ ዳንኤል ክንደያን የመሳሰሉ ሙዚቀኞችን ሲያለማምዱ እያየች ያደገችው የኢዩኤል የሙዚቃ ህይወት ደግሞ ወዲ ነው። ኢዩኤል ወደ ሙዚቃ ፊቱን ከማዞሩ በፊት በሆርቲካልቸር ከሐዋሳ ዩኒቨርሲቲ የሐዋሳውን ዲግሪ ቤቱ አስቀምጦ ሌላ ዲግሪ አዲስ አበባ ዩኒቨርሲቲ ያሬድ የሙዚቃ ትምህርት ቤትም ተመዘገበ። ይህን ውሳኔውን በህይወቴ ውስጥ ከወሰንኳቸው ከባድ ውሳኔዎች መካከል አንዱ ነው ማለቱም አይዘነጋም። ዩል ወደ ያሬድ ሲገባም የሚያውቀው የሙዚቃ መሳሪያ ፒያኖና ኪቦርድ ነበር። የየማ ሙዚቃ በራሱ ለየት ያለ ስሜት አለው። ከዘመናዊነት ጋር የተዋሃደ ባህላዊ ዜማዎችና የግጥሞቿ ጥልቀት የሙዚቃ አድማጮችን ቀልብ ይስባል። ድምጿ ደግሞ ለዚህ ሙዚቃ ልዩ ውበት ይጨምርበታል። የማ የሙዚቃ የጥበብ የባህልና የስሜት ድምልቅልቅ ያለ መገለጫ መሆኑን በርካቶች ተስማምተውበታል። የየማን ልዩ የሚያደርጋት ሌላው ገጽታ ደግሞ አለባበሷ ነው። በዘመኑ የፋሽን ፍሰት ውስጥ የኢትዮጵያን ባህል አልባሳት በተለይም ሽፋፍንን ተከናንባ የምትታየው ገጽታ ለብዙዎች አሪያ ነው። ይህ አለባበስ ምርጫዋ ሙዚቃዋን የበለጠ ውበትና ትርጉምም ይሰጠዋል። ባህላዊ አለባበሷ የጥበብ አካል መሆኑን በማሳየት ለኢትዮጵያዊነት ያላትን ክብር ፍቅር፣ በግልጽ ታሳያለች። በአጠቃላይ የማ ከኢትዮጵያን ሴት ሙዚቀኞች መካከልም ባለባበሷ ባህሏን የጠበቀች ሽፋንፈን ተከናንባ በሙዚቃዋ ለየት ያለ ቀለም ያመጣች በመሆኗ ጥበቧ፣ ባህሏን የማከበር ስልቷ የማንነቷ መለያዎች ሆነዋል። የማ በነገው እለትም የሙዚቃ ኮንሰርቷን ታዘጋጃለች። በዚህ የሙዚቃ ድግስም 47 ሙዚቀኞችም የተሳተፉበት ሲሆን ሙዚቃዊ ትርኢት፣ ሙዚቃ፣ ጭፈራ፣ የሰርከስ ጥበብም ይቀርብበታል። ሀገር በቀል ድምጾች ሲንቄ፣ ሀዳ፣ የጋሞ ጻሊቃና ሌሎች ትዝታን ጥሎ የሚያልፉ የመረሳ መድረክም ይሆናል ተብሎ ይጠበቃል። የ27 ጊዜ የዓለም ክብረ ወሰን ባለቤት የሆነው አትሌት ኃይሌ ገብረስላሴ መጽሐፍ ተጻፈለት። የአትሌት ኃይሌ ገብረስላሴን የህይወትና የስራ ፍልስፍና የሚያስረዳውን መጽሐፍ የጻፈችው ልጁ ሜላት ኃይሌ ገብረስላሴ ናት። ረዳት ጸሐፊ ደግሞ አባዮሚ ሮት የተባለ ጸሐፊ መሆኑም ተገልጿል። በ12 ምዕራፎች ተከፋፍሎ የተዘጋጀውን መጽሐፍ ለማሰናዳትም ሁለት ዓመት እንደ ፈጀ ጸሐፊዋ አስረድታለች። አትሌት ኃይሌ ብዙውን የህይወት ታሪኩን ህዝብ የሚያውቀው ቢሆንም መጽሐፉ የሚያተኩረው የህይወትና የስራ ፍልስፍናው ላይ እንደሆነም ተነግሯል። ለዚህም ልጁ እንደመሆኗ ከሌሎች ሰዎች በተለየ የአትሌት ኃይሌን ህይወት ለማወቅና ለመጻፍ እንዳስቻላት ሜላት ኃይሌ ጠቅሳለች። መጽሐፉ አትሌቱ ከእድገቱ እስካሁን ባለው የሯጭነት የቢዝነስ ምዕራፍ የተከተላቸውን አመለካከቶቹን፣ ፍልስፍናውን፣ የህይወት ልምዱ የተካተተበት መሆኑን ልጁ ሜላት ስትናገር ሰምተናል። መጽሐፉም ለገበያ የሚቀርበው በመጪው ነሐሴ መሆኑም ተነግሯል። የአትሌት ኃይሌ የህይወት ታሪክን የሚመለከት ሌላ መጽሐፍ በማዘጋጀት ላይም መሆኗን ልጁ ተናግራለች። በዓለም አቀፍ ደረጃ በዚህ ሳምንት መነጋገሪያ የነበረው ፊልም በርካቶችን አሳዝኖ አልፏል። ፊልሙን ተመልክተው ሲጨርሱም አብዛኞቹ ልባቸው ተሰብሮ በሀዘን ፊታቸው በእንባ ታጥቦ ለመጨረስም ተገደዋል። ይህ ፊልም በዚህ ሳምንት ለእይታ የበቃው ታይለር ፔሪ የሠራው ስትሮው የተሰኘው ፊልም ነው። የፊልሙ ይዘትም ልብ በሚነካ መልኩ ተደርጎ የተሰራና በዝቅተኛ የኑሮ ደረጃ ላይ የሚገኙ እናቶችን ህይወት ምን እንደሚመስል ያስቃኛል። በተለይም ብቻቸውን ልጆች የሚያሳድጉ ሲንግል ማም የሆኑ እናቶች ልጆቻቸውን እንዴት አድርገው ለማሳደግ የሚያደርጉትን ሂደትም በጥልቀት ያሳያል። ፊልሙ አንድ እናት ልጇን ለምሳ የሚሆን ከጓደኞቿ ጋር በትምህርት ቤት እንድትመገብ አርባ ዶላር እንደተጠየቀች ለእናቷ ስትነግራት እናት በምናብ ሆና በፊልሙ ላይ ትተውናለች። ይህን ገንዘብ ለማግኘትም እናት በስራ ቦታዋ ላይ ሄዳ የሰራችበትን ስትጠይቅና በተለያየ ጊዜ ለልጇ ስትል በማርፈዷ አለቋም ያሰናብታታል። ደሞዟንም ለመቀበል ስትል ነገሮች ተደራርበውባት የሰብ ህይወትም ታጠፋለች። ደሞዟን ተቀብላ ወደ ባንክ በመሄድ ገንዘቧን ልታወጣ ስትልም መታወቂያ ባለመያዟ አገልግሎቱን ማግኘት እንደማትችል ሲነገራት መሳሪያ አውጥታ ገንዘቡን ለመቀበል ስትሞክር የባንኩ ኃላፊዋ ለፖሊስ በመደውሏ ባንኩ በፖሊስ ሊከበብ ችሏል። ባንኩ ውስጥ ሆና ብሩን ለመቀበልን የምታደርገው ጥረትም ልብ የሚነካ ነበር። ብዙ ክርክሮችን ማድረጓ፣ በማህበራዊ ሚዲያ ቪዲዮች መለቀቁ በርካቶች ለእሷ ድጋፍ በማድረግ ጭምር ሰላማዊ ሰልፍን መውጣት ይጀምራሉ። ፊልሙን መጨረሻውን እንድትከታተሉት እየጋበዝን ፊልሙ በዚህ አሳዛኝ ሂደት ውስጥም ብዙ መልእክቶችን አስተላልፏል። በታይለር ፔሪ ለእይታ የበቃው ፊልም የአንድ ሰዓት ከ47 ደቂቃ እርዝማኔም አለው። ገመሃል የተሰኘው ፊልም በሐበሻዊ መተግበሪያ በዛሬ ዕለት ይለቀቃል። የሐበሻዊ መተግበሪያ ከአፕስቶር ጋር ወይም ከፕሌይ ስቶር ጋር አገናኝተው መጠቀም ይችላሉ። በእውነተኛ ታሪክ ተመስርቶ የተሰራው የፍቅር ፊልም ገመሃል በኪማ ፊልም ተዘጋጅቶ በፀጋ መልቲ ሚዲያም ለእይታ ቀርቧል። ፊልሙ ዳይሬክተር የባለክራር ፊልም ደራሲና ዳይሬክተር የሆነው ሳሙኤል ባዮሽ ሲሆን በድርሰት ኤፍሬም ሀጎስ ተሳትፎበታል። አንድ ሰዓት ከ50 ደቂቃ ርዝመት ያለው ፊልሙ በጸጋ መልቲ ሚዲያ ፕሮዲውስም ተደርጓል። በትወና ሰለሞን ቦጋለ፣ አዜብ ወንደሰን፣ ድምጻውያን ቃል ኪዳንና ሙሉ አለም ታከለም ተሳትፈውበታል። መጋቢት 15 ም ታዋቂ ኪነ ጥበብ ባለሙያዎች በተገኙበት በዓለም ሲኒማ መመረቁም የሚታወስ ነው። ገመሃልያ ማለት ታግሎ በማሸነፊያው ሰዓት እጅ የሰጠ ሞትን የመረጠ ማለት ነው። ተወዳጁ የኦሮሞኛ ሙዚቃ አቀንቃኝ አንዱአለም ጎሳ ባለፉት ወራት የመነጋገሪያ አጀንዳ ሆኖ መቆየቱ የሚታወስ ነበር። ሞዴል እንዲሁም የማስታወቂያ ባለሙያ የነበረችው ቀነኒ አዱኛ መጋቢት አንድ 2017 ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘ ህንፃ አምስተኛ ፎቅ በረንዳ ላይ ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑ ይታወቃል። ከቀነኒ ሞት ጋር ተያይዞም በግድያ ተጠረጥሮ የታሰረ ውጭኛ አንዱአለም ጎሳም ከዚህ ቀደም በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ እንዲሁም ማስረጃዎችን ያሸሻል በሚል ውድቅ መደረጉ ይታወሳል። ብዙዎች ችሎቱን ሲከታተሉት የቆዩና በጮኛው ቀነኔ አዱኛ ሞት ተጠርጥሮ በእስር ላይ የነበረው ሙዚቀኛ አንዱአለም ጎሳ ላይ አቃቤ ክስ ባለመመስረቱ ከአራት ወራት የእስር በኋላ በዋስ መለቀቁ በዚህ ሳምንት ተሰምቷል። ጠበቃው ሊበን አብዲ በዚህ ጉዳይ ላይ እንደተናገሩት ከእጮኛው ሞት በኋላ ለሶስት ወራት በእስር ላይ የቆየው አንዱአለም በ50 ሺህ ብር በዋስ መፈታቱን ገልጿል። የህግ ባለሙያው እንደገለጹት ባለፉት ሶስት ወራት ክሱ በፍርድ ቤት ሲታይ የነበረው አንዱአለም ጎሳ አቃቤ ህግ በሰጠው ጊዜ ክስ ባለመመስረቱ በዋስ እንዲፈታ ፍርድ ቤቱ ብይን አስተላልፏል ብለዋል። ባለፉት ጥቂት ወራት ፖሊስ ምርመራዎችን ሲያደርግ ቆይቷል። ፖሊስ ግንቦት 15 ምርመራውን አጠናቆ ጉዳዩን ለአቃቤ ህግ አስተላልፏልን ብሏል። ጠቅላይ አቃቤ ህግ የፖሊስ ምርመራ በደረሰው በ15 ቀን ውስጥ ክስ ካልመሰረተ ከህግ ውጪ ታስሯል ተብሎ ስለሚታሰብ የደንበኛውን አካልን ነጻ የማውጣት ጥያቄም እንዲከበርላቸው ጠበቃው ለፍርድ ቤቱ መጠየቃቸውን ገልጿል። ፍርድ ቤቱም የተጠርጣሪውን ጥያቄ ተመልክቶ አንዱአለም ጎሳን በዋስ እንዲፈታ ብይን መስጠቱ ተነግሯል። የሙዚቀኛው በዋስ የመፈታትን ውሳኔ በተመለከተም የሟች ቀነኔ አባት አዱኛ ዋቆ ልጄን ለሁለተኛ ጊዜ ነው የገደሏት ሲሉ ለቢቢሲ ተናግረዋል። ያም ሆኖ ይህ ግን ቀነኔ ህይወቷ ካለፈ ሶስት ወራት አልፏል። በምስራቅ ሐረርጌ ዞን ዳሮ ላቡ ወረዳ በሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳ ያስረዳል። በ25 ዓመቷ ህይወቱ ያለፈው ቀነኒም በ2011 ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክና ዋተር ኢንጂነሪንግም ተመርቃለች። አሁን ደግሞ የአሜሪካ የቦክስ ኦፊስ የፊልም ደረጃን ከአንደኛ እስከ አምስተኛ ያሉትን እንቃኛለን። ሊሎ ኤንድ ስቲች የተሰኘው ፊልም በዚህ ሳምንት የዩኤስ ቦክስ ኦፊስ የፊልም ደረጃ አንደኛ ደረጃ ላይ ይገኛል።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 በዚህ ሳምንት በሶስተኛ ደረጃ ላይ የተቀመጠው ሚሽን ኢምፖሲብል ሲሆን ይህ ፊልም የ170 ደቂቃ ርዝማን ያለው አክሽን ይዘት የተላበሰው ይህ ፊልም ሜይ 23 ለእይታ በቅቷል። ቶም ክሩዝ በፕሮዲዩሰርነትና በተዋናኝነት የተሳተፈው ይህ ፊልም በፓራማውንትም ለእይታ በቅቷል።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 Audio Jungle. አስተካታተሉት የነበረው መረጃ ይህን ይመስላል። ለተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ በፍጥነት እንዲደርሱ ያድርጉ።